የምትመለከቱት ቤተክርስቲያን ሌሊቱ በእሳት አደጋ ሙሉ በሙሉ ነው ደሞ ተሰብቷል። በራችንም እየሰባበረ መብታችንንም እየነጠቀ የነቢያት ጾም አሁን ህዳር ጾም የምንለው የምንጾመው። ጾመው ሰላም ጤና ስል በሰደቃችሁ ልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው በአዲስ አበባ እናታችን ቅድስት ድንግል ማርያም ቤተክርስቲያን ተቃጥሎ ወድሟል። ታቦት ብቻ ነው የቀረው ና ብ የተፈጠ ብሎ የምንመለከተው የሚሆነው እንደዚሁም ደግሞ የአዲስ አበባ ሀገረ ስብከት እኛ ጋር ምንም ደስታ የለም አሁንም ቢሆን ስለሞቶብናል ብሎ ሪፖርት ያደረገው አንድ ገለጻ ብዙዎችን እያሳዘነና እያናገረ ይገኛል። እሱን የማስመለከታችሁ ነው የሚሆነው። እንደዚሁም ደግሞ ጾመ ነቢያት ነገ ነው የሚገባውና ና እንዴት ነው ምንጾሙ ማድረግ ያለብን የሚሆ ነገር የማስመለከታችሁ ነው የሚሆነው። ሁላችሁ ቪዲዮ ላይክ ና ሼ ማድረጋችሁ እንዳትረሱ ስብስክራ ድንማለ ለምንድን ነው ማታደርጉት? አሁን አድርጉ እስቲ። መጀመሪያ ከዚህ ቪዲዮ ጀምርን ወይስ ይሄ እንግዲህ የምትመለከቱት ቤተክርስቲያን ውስጥ እየሆነ ያለ ነገር ነው። አይ ቲንክ ወደ ሰሜን ይመስለኛል። ኤኒዌይስ ይሄ ነገር ይደረግ ምንም አይደለሁም ነው። ነገር ግን ቢደረግ ራሱ ቢደረግ የሚሰው አለ ብዬ አላስብም። እንደዚህ ነገር ቢደረግ በራሱ ፕሊዝ በቻላቅ ባይቀረጥ መልካም ነው ብዬ አስባለሁ። እና አይነት ተገልጦ ሲወጣ ቤተክርስቲያን የአማርነት የሚል ስም ይለጠፋል። አሁን ወደ ኦሮሚያ ክልል ስትሄዱ ብዙ ወተነዛንም የሚባለው ቤተክርስቲያን ሲዳማ ቤተክርስቲያን አማራ ቤተክርስቲያን ፋኖ እያሉ ነው የሚጠሩት። አብዛኛው ሰው ያው ከእውቀት መሀል የተነሳ ነውና እሱን እንድሉ ያደረጋቸው እንደዛ ቪዲዮ ሲመለከቱ ኦኬ፣ እነሱ ይሄው ጨፍሩ ኮሚ ቢስ በሸውን ሲጨፍሩ ነው የሚገልጹ ብለው እዛም ፉዲ እያሉ ይጨፍሩበት ማለት ነውና፣ ፕሊዝ በቻላ አቅም እንደዚህ አይነት ነገር አይደረግ፣ ቢደረግን ባይቀረጽ መልካም አይደለም። ይሄ እኮ ቤተክርስቲያን ከሚደረጉ ስርዓቶች መሀል፣ ከሚያማምሩ ስርዓቶች መሀል የማይቀረጽ እኮ አለ። እና እንደዛ ቀርጻ ቀርጻችሁ እምታሳው ሰዎች ፕሊዝ ፕሊዝ በቻላ በቻላ አቅም አደብ ግዙ ትፈልጋለሁ። ትላንትና ወደ ተቃጠለው ቤተክርስቲያን ስንሄድ እንግዲህ እዚያ የምትመለከው ቤተክርስቲያን በጣም ነው የሚያሳዝነው እንግዲህ ሌሊት ማታ ነበር እዚ ወይም በትናንትና ማታ አካባቢ ነበር እዚ የተፈጠረው ማታ ስድስት ሰዓት ላይ እና በጣም የሚያሳዝነው ሙሉ ቤተክርስቲያን ወድሟል እና ስሙት ወዳ ይሁን እጅግ ያሳዝናል ይህ የምትመለከቱት ቤተክርስቲያን ሌሊቱ በእሳት አደጋ ሙሉ በሙሉ መውደሙ ተሰምተዋል በአዲስ አበባ ሀገረ ስብከት በኮልፌ ቀራኒዮ ክፍለ ከተማም ቤተ ክህነት ስር የወይራ ሰፈር ገነት ሰማይ ቅድስት አርሴማና መንበረ ብርሃን እጨጌ አቡነ ዮሐንስ ቤተክርስቲያን የሚገኝ ሲሆን ዛሬ ሌሊት እንግዲህ በእሳት አደጋ ምክንያት የቅድስት አርሴማ ቤተክርስቲያን ሙሉ በሙሉ ወድሟል። ከታቦቱ በስተቀር ሌሎች ንዋየ ቅድሳት ሙሉ በሙሉ በአደጋው ምክንያት መውደማቸው ነው የተገለጸው ሲል የአዲስ አበባ ሀገረ ስብከት ሚዲያ ዘግቧል። በጣም ነው የሚያሳዝነው እንግዲህ፣ ቤተክርስቲያኑ እዚህ ከልጁ ውሃ የምትመለከቱ ነበር ይመስሉ፣ አሁን ደግሞ ይሄን መስሎ ቁጭ ብሏልና ማለትም ምንም ነገር አልቀረም ከታወቱ በስተቀር ምንም የቀረ ነገር የለም እና ያው አደጋው ተከሰይ የተባለው የኤሌክትሪክ ችግር ነው የተባለው ደግሞ በመብራት በኤሌክትሪክ መቀጣጠል ነው የተባለው እና ሌላ ኬዝ ካለው እንግዲህ የጠራ ይገኛል እና በጣም የሚያሳዝነው እዚህ አምላካችን ይቅር ይበለን ሙሉ ቤተክርስቲያን መቃጠል ማለት በጣም ለዛው ከተማ ውስጡ ነው ቤተክርስቲያን ማስረፍ አይቻልም ወይ ብቻ ኒዌስ እግዚአብሔር የፈቀደ ሆኗል እና ሌላ ተጨማሪ መጀካ አለ በዚህ ጉዳይ ይዤላችሁ ምቀርብ ነው የሚሆነው። አርሲ አገረ ስብከት ስለ አርሲ ኦርቶዶክሳውያን አንድ መረጃ ይዘው ወጥቷልና እሱን ከታችን በፊት ግን እኚህን አባት ስሟቸው እስቲ። ጦርነት መቆም አለበት። እማን ጋር እኮ እማን ጋር መንገድ መከፈት አለበት። አዎ እንዴ፣ ሌላ ቢጠፋ ዜጋ መንገድ ያጣል እንዴ በገዛ ሀገሩ። መሪዎችም ስሙ ክፉ አይደል ይሄ። ዜጋው አልቆ ምን ይኮናል? ለሀገር ለሀገርስ አታስቡም እንዴ? በቤተ ክርስቲያን ስንሄድ ካህናት ይታረዳሉ፣ ምዕመናን ይሞታሉ፣ ቤተ ክርስቲያን ይቃጠላል፣ ዜጎች እየተላለቁ ነው። እስበሳቸው ምንም ጠላት ሳይኖር እኮ ነው ይሄ ሁሉ አባት መስቀል ይዞ ይሄ ሁሉ ካህን እንዴት እንዴት ሰላም ይጠፋል? አንዲት ኢትዮጵያ አንድ አገር መጠበቅ ይሄ ሁሉ ሽማግሌ እንዴ አትጋደሉ ማለት ነውር አይደለም። እዚህ ጥሩ ነው። ይቺ የተባረከች ከተማ እንደው ሲበዛ ካላጠፋናት ሰላም ናት። እዚያ ማዶ ምን አለ ባል ይከበራል፣ እዚያ አይከበርም። እና ዘመዶቼ ልብ እንግዛ፣ ልብ እንግዛ፣ ሰው እንሁን፣ ኢትዮጵያውያን እንሁን። አዲስ አመት ምን አዲስ አመት እኳ ቁጥሩ ነው። እንዲ አዲስ አመት መቆም አለበት፣ አለበለዚያ ንፍሩ እኮ እየዘነበ ነው ሌላ ምን አለ ማት እኮ ስሜጣ ሁል ጊዜ በአንድ አቅጣጫ አይደለም። በሽታ አንድ አይደለም። ክ ማን እውነት ይናገረኝ? ቤተ ክርስቲያኒቱ ካልተናገረኝ ልጁን የሚያሳድግ ሰው ማ አይችልም እኮ እንዴ። ዜጎች ለምን ለምን ወንድም ወንድም ለምን እንደ ወንድሙን ስ የሚገሉ አይምሮው ጤነኛ ነው እንዴ እንዴ? መጨረሻውስ ምን ይባላል? ይበቃል። እኳያም ነው አላተረፍ እንዲህ አባቶችን እግዚአብሔር ስለና አንድ ግዜ ላይ ለዚያ መልክት አስተላልፎ ነበር እና ይሄ መልክት ያሰመውበት ምክንያት እንዲህ ነበር። እዚህ ቃል ላይ ከተናገሩ ከሰማችሁና ልጁን የሚያሳድገው እኮ መናገር አይችልም ቤተክርስቲያን መናገር አለባት ብለዋልና እነዚህ አባቶች ልጅ የላቸው፣ ሚስት የላቸው፣ ድስት የላቸው፣ ምንም የላቸውም ያላቸው አንዲት ቤተክርስቲያን ነች። እና ይሄ ባለበት ሁኔታ ስለ አርሲ ኦርቶዶክሳዊያን እራሱ ለመናገር እየፈሩ መጥተዋል ሲናገሩ ይሰማል አይደለምና አሁን ትናንትና አርሲ ኦርቶዶክሳዊያን ላይ ኦርቶዶክሳዊያን ሞተዋል። ሶስት ኦርቶዶክሳዊያን ሞተዋል። አራት ታፍኖ ተወስደዋል። ከዛ ውጪ መንገድ ተጎዱ ብዙዎች አሉ። በማን በእነዚህ አፋኝ ታጣቂያት በሚባለው ስሙ ባልጠቀሰ አካል ማለት ነው። ስሙን ግን እነሱ አልጠቀሱም እንጂ እኛ ብዙ ጊዜ ጠቅሰን ተናግረናል። በቪዲዮቻችን ውሃል ገብሶቼክ ማለት ሲላላችሁ እና ይሄን ነገር አልተናገሩም አባቶች። ከዛ ውጪ ደግሞ አልዘገም እራሱ እኔ አሁን የቪዲዮ እስክመቀርጽበት ድረስ ኢኦሲ ሚዲያም አልዘገም፣ ሚዲያ የተባለው ማኅበረ ቅዱሳንም አልዘገም። ማኅበረ ቅዱሳን እንግዲህ ይዘግባል ተስፋ እናደርጋለን፣ አንዳንድ መረጃዎችን እስኪያጣራ ካልሆነ አባቶች በዚህ ልክ ይናገሩ ነበር እና እስኪ የተፈጥሮ ነገር ሰው መጀመሪያ እጅግ ያሳዝናል። በእውነት የኦርቶዶክሳውያን ግድያ አሁንም እንደቀጠለ መሆኑ ተሰምቷል። በሽርካ ወረዳ ላይ ትናንት ሌሊት ለዛሬ አጥቢያ ሶስት ሰዎች ተገለው አራት ሰዎች ደግሞ ታግተዋል ሲል የአርሲ ሀገረ ስብከት አስታውቋል። በኦሮሚያ ክልል አርሲ ዞን ሽርካ ወረዳ ታጣቂዎች አሁንም ምዕመን ላይ እንግዲህ ግድያና እገታ መፈጸማቸው የዞኑ ሀገረ ስብከት እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዛሬ አመሻሽም ለቲክፋ ኢትዮጵያ ተናግረዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲ ዞን ሀገረ ስብከት አመራር የሆኑትና ስሜ ቢጠቀስ ለደህነት ያስጋኛል ያሉ አመራር እኛ ጋር የምስራች የለም፣ ሽርካ ወረዳ ላይ ትናንት ሌሊት ለዛሬ አጥቢያ ሶስት ሰዎች ተገለዋል አራት ሰዎች ታግተዋል ሲሉ ተናግረዋል። ግድያው እየተፈጸመው በአርሲ ሆንቆሎ ዋቢ ወረዳ ድንበር በሆነው በሽርካ ወረዳ ልዩ ቦታው ሚታና ቀበሌ ገበሬ ማህበር መሆኑንም ለቲግባ ኢትዮጵያ ተናግረዋል። እየተፈጠረ ያለው ነገር የሚያሳዝን ነው በማለት በግድያው ጥልቅ ሐዘን እንደተሰማቸው የገለጹት የሀገረ ስብከቱ አካልም ጉዳዩን ለጠቅላይ ቤተ ክህነት ከማሳወቅ ውጭ ምንም ማድረግ እንዳልቻለም አስረድተዋል። እንደምትሰሙት ነው እንግዲህ እኛ ጋር ደስታ የለም ብለዋል እና ይህን ነገር ደግሞ የሀገረ ስብከቱ ሊቀ ጳጳስ ምን ብሎ መለሰ ወይ ደግሞ አባቶች ምን ብሎ መለሱ የሚለው ስንመለከት፣ እኛ በደብዳቤ አድርሰናል እነሱ ደግሞ ምንም ማድረግ አንችልም እናዝናለን ነው ያሉት፣ ወይም አዝነዋል፣ እንደዚ ብለው አዝነዋል ብሎ ነው የተገለጸው። እና በጣም ነው የሚያሳዝነው። ምንም ማድረግ አንችልም አዝነዋል ብሎ እና ቤተክርስቲያን ምንም ማድረግ አልችልም ማለት ከባድ ነገር ነው። ኦኬ ሀገርን የምታንቀጠቅጥ ሀገርን የምትመራ ቤተክርስቲያን ኦኬ፣ ይቺን ኢትዮጵያ አፈራርሳ አርሳ ከእንደገና መስራት የምችል ቤተክርስቲያን ምንም ማድረግ አልችልም ብላ ስትናገር በሰዎች ሰዎች ወርቃ እንደሆነ የምንመለከትበት ነው። እና አላቅምን እነ ቡፃ አቡነ ሳውሮ ሰዎች የሞቱ ና የሞቱ እነሱ የንግስ ድምቀት ነው። በየንግሱ እየሄዱ ወርቃማ ልብሳቸውን ለብሰው በዓል እያደመቁ ይገኛሉ በየቦታው እና ያ ደግሞ ችግር የለውም፣ ንክሱ መለመቅ አለበት ግን እንደዛው ያ ነክሱ የሚኖረው በጣም የሚከበረው ሰው ካለ ነው የሰው ህይወት ካለ ነው። እና ቤተክርስቲያን ምንም ማድረግ አልችልም ብላ ስትናገር በዚህ ዘመን ሰመንከነ እና ከባድ ነው። ብቻ ብፁዓባችን አቡነ ናትናኤል ከዚህ በፊት ያደረጉት ነገር ላሰማችሁእና አሁን አባቶች ምን ያክል እንደታፈኑ ለማሳየት ፈልጌ ነው ላሰማችሁእና ማን ነው ገዳያቸው የነዚህ የአርስ ኦርቶዶክሲያን የሶስት ኦርቶዶክሲያን ገዳይ እና አራቱን ማን ነው ያፍነ የሚለው ነገር ወንድማችን ጸግሽ የሰራ ቪዲዮ አለ፣ እሱ እንመለከታለን። በራችንም እየሰባበረ መብታችንንም እየነጠቀ ጥቁር አትልበሱም እኮ እየተባልን እኮ። ሰው በራሱ ላይ እኮ ምንም የማድረግ መብት አለ፣ ማንም ሊመርጥለት አይችልም። ሲፈልግ ነጭ ሲፈልግ ጥቁር በራሱ ላይ መብት አለው። ሰው በራሱ ማንንም እስካልነካ ድረስ በራሱ ላይ መብት አለው። መብቱ እየተገፈፈ ነው። አትልበሱ እየተባሉ እየተገረፉ ነው። ከቤተ ክርስቲያን ወደ ቤተ ክርስቲያን ሲሄዱ እየተያዙ እየተገረፉ፣ እየተደበደቡ፣ እየተቀጠቀጡ፣ እየተፈነከቱ ቤተ ክርስቲያን ጥቁር ለምን ለብሳችሁ ሄዳችሁ እየተባሉ ማለት ነው። እኔ እንዴ የሚገርም ነገር እኮ ነው። መንግስት ቤተ ክርስቲያን አትሂዱ እያለ ይህንን ለብሳቸው ቤተ ክርስቲያን አትሂዱ እያለ እየቀጠቀጠ የሚከለክለው አካል ሲኖዶስ ላልተወሰነ ጊዜ በቃ ቤተ ክርስቲያን አትሂዱ ምእመናን ብሎ ቢያውጅ በየቤቱ ደግሞ እየሄደ እየቀጠቀጠ ሂዱ ቤተ ክርስቲያን ሊል ነው እኮ ማለት እንዲህ እንዲህ ይመስለኛል ነገ ደግሞ እየቀጠቀጠ በሉ ለምን ቀራቸው ቤተክርስቲያን እንድትሄዱ እያለ ደግሞ እየቀጠቀጠ ሊያስገባ ቤተክርስቲያን ሊያስኬድ ነው ወይስ ከዚህ በፊት እንደተናገርኩት እንዳየነውም ሌሎች አካላት ከነጫማቸው ግር ብለው ቤተክርስቲያን እንደገቡት እኛን አስወጥቶ ኦርቶዶክሳውያንን አስወጥቶ ሌሎችን የማስገባት ፍላጎት አላማ ተይዞ ከሆነ ይሄ ኦርቶዶክሳውያን በአጠቃላይ አልቀው ሌሎችን ለማስገባት ከተፈለገ መሞከር ነው። በተረፈ አሁን የመሥዋዕትነት ጊዜ ነው። የመሥዋዕትነት ጊዜ ነው። አሁን ቤተ ክርስቲያን ተፈትና ተፈትና፣ ሺህ ዘመን የሚኖር የለም። ገዳዮችም ይሞታሉ፣ ገዳዮች ይሞታሉ። የሚቀር የለም። ትላንት ሲገሉ የነበሩ ዛሬ ሞተዋል። ዛሬም የሚገሉ ነገ ይሞታሉ። ተሹሞ የቀረ የለም። ሹመኞች ዛሬ ይሻራሉ፣ ነገ የሉም። እነሱም እኛም የለንም፣ ነገ እነሱም የሉም። ከዚህ ሁሉ ከመተላለቅ በእውነት ከመተላለቅ ሀገር የሚያለሙ ሀገር የሚያሳድጉ በእውቀታቸው በሙያቸው ሀገርን የሚያበለጽጉ ለሀገር የሚጠቅሙ ወጣቶች በከንቱ ደማቸው ባይፈስ፣ ልጆቻችንን ባይጨርሱ፣ በእውነት ብረት የተሸከሙ ሰዎች በብረት ባያስቡ፣ በብረት ልክ ባያስቡ። ይህ ነገር እየገፋ ከሄደ ነገ አደጋው የባሰ ነው የሚሆነው። ክር ያሰሩ ወታደሮች አሉ፣ ማተብ ያላቸው ፌዴራሎች አሉ፣ ማተብ ያሰሩ መከላከያዎች አሉ ለሃይማኖታችን የሚቆረቀሩ ልዩ ኃይሎችም አሉ። ብዙዎች እንዲህ አባታችን እግዚአብሔር ይስጥልልና እንደዚህ አስረግጠው የሚናገሩ አባቶች ቸው ታፍኖ የሚገኙትና እነዚህ ግን በማታፈኑ አባታችን በተናገሩት ብረት የለበሱ ሰዎች እንደ ብረት እያሰቡ አባቶችም እንግዲህ እንደ ብረቱ እንዲያስቡ አድርገዋል እና በብረት ልክ የሚያስቡ ሰዎች ሀገሪቷን እየመራን ነው እያሉ እየጠበቅን ነው እያሉ እንዴት እንደምንኖር እግዚአብሔር ይወቀውና እንደሚናገሩ አባቶች እንግዲህ አሁን ላይ የት ደብዛቸው እንደጠፋ እግዚአብሔር ይወቀው። እንግዲህ እሳቸው እንደሆነ ነው ጊዜ ብቅ ብሎ ይናገራሉና ከዚህ ተስናጋር ነው። ግን ይሄ በተናጠል የሚደረገው ነገር ምንም ጥቅም የለውም። ባይዘው የሆነ ጳጳስ ሰው ነው መድረክ ላይ ወጥቶ እዛ ያለ ምንም ቻለ ለማስደሰት የሚያደርገው ንግግር ምንም ማን ይሰማል? መንግስት፣ እንደው አይሰማም ያለው ነገርና እንደ ቤተ ክርስቲያን ተብሎ አይነገርም፣ እንደ ግለሰብ ነው። እንግዲህ አቡነ አብርሃም በዛ ባህር ዳር ሀገረ ስብከታቸው ላይ ሆኖ የሆነ ነገር እኔ ሞት አለው አብሬያችሁ ነው ይካሉ፣ ምንም ጥቅም የለውም። ባይዘው ይሄ ነገር ባካከሉ ይሆነ ሞያ ከሰጠ እዛ ያለው ሰው ካስደሰተ እንጂ መንግስት ጋር የሚደርስ ነገር ነው። ለምን የሚባል ቤተክርስቲያን ተናገረች ምን ዛ ይበላል? እና ቤተክርስቲያን በራሷ አቅም ኦኬ፣ በራሷ ባላት አቅም በየነክሱ የሄዳችሁ ወርቅ የለበሳችሁ የወርቅ ወንበለ ተገመጣችሁ፣ ንክሶችን ከምታደምቁ፣ ከሰዎች ገንዘብ እየተሰባሰባችሁ ከምትጫወቱ፣ በሰዎች ላይ ከምትጫወቱ፣ ሰውን ከምታስጨርሱ፣ ፕሊዝ ተቀምጣችሁ ጊዜ ይዛችሁ ብታወሩበት፣ በጣም በጣም ነው ደስ የሚለኝ። ኦኬ ይሄ ሁላ ሰው ሞቶ እስከ አምስት መቶ የሚጠጋ ሰው ሞቶ፣ ትላንት ራሱ ስብከት አሁን እኮ ወደ አርባ ደርሰናል። የሞተ ሰው ብቻ ወደ አርባ ደርሰናል። ወር አልሞላም፣ ገና ወር አልሞላም እና የሞተ ሰው ብቻ በማታው ምክንያት ብቻ የሞተ ሰው ወደ አርባ ደርሰናል። አርባ ደርሰናል የተገኘ ብቻ ነው። ከአንድ ሀገረ ስብከት ብቻ አርባ ሞታል። ከዚህ በፊት መቶ ሀያ ሞታል ተብሎ ነበር። አሁን ደግሞ አርባ ሲጨመርበት አስቡት። እና እንደዚህ ሁሉ እስኪናገሩ አባቶች፣ የእኛ አባቶች ግን ዝም ብሎ ነው የሚገኙት።

ኦኬ፣ አንድ ወር ባልሞለ ሰዓት ውስጥ አርባ ኦርቶዶክሳዊ በማታው ምክንያት በአንድ አካባቢ በሽርካ ብቻ ሲሞት ስብሰባ ለመጠራቱ በጠራቱ ለምን ስብሰባ እንደምትጠሩ እግዚአብሔር ያውቀው። ይህኔ አርባ ሺህ ብር ተሰርቋል ቢባል ተሰብስባቸዋል። በእርግጠኝነትና ብሊስ ብሊስ ሻላቅም ለምእመናቱ ክርስቲያን አስፈልጋለሁ ገዳያቸው ማን የሚለውን ነገር ከወንድማ ጸግሽ እንስማና ስለ ስለጾሙ ጉዳይ እንመለስ። በሽርካ ወረዳ ጋዶ ጉና የሚባል ከተማ በግምት 10 ኪሎ ሜትር ራቅ ብሎ የሚገኝ ስፍራ በትናንትናው ዕለት ዕለት ዓርብ ቅዳሜ አጥቢያ ማለት ነው እንግዲህ በዚህ በሽርካ ወረዳ በሆንቆሎ እና ዋቢያ አዋሳኝ ሚታና ሂንዴሳ ቀበሌ የምትገኝ ሚታና ቅዱስ ዮሐንስ ቤተክርስቲያን ነው። ትናንትና ዓርብ ማለት ነው ጥቅምት ህዳር 12 ማለት ነው ቅዱስ ሚካኤል በዓሉ በተከበረበት ዕለት ምሽት ነው። እንግዲህ አደጋ የደረሰባቸው የተገደሉት የአንድ ቤተሰብ አባላት ናቸው። አንደኛ ባትሪ ጎሳ ሁለተኛ ብርሃኑ ታዱ የባትሪ የወንድም ልጅ ነው። ሶስተኛ መብራቱ ባትሪ የተባሉ ናቸው። አራተኛውና በጣም አደጋ ደርሶበት ወደ ሆስፒታል የተወሰደው አቡ ካሳ ይባላል። በጣም በከፍተኛ ደረጃ ተጎድቶ ወደ ሆስፒታል ተወስዷል። ከእነኚህ ደግሞ ከተገዳዮች እና ከተጎጂዎች ውጭ የተገደሉ ሶስት ናቸው እንዳልኳቸው አንደኛው ባትሪ ካሳ ሁለተኛ ብርሃኑ ታዱ፣ ሶስተኛ መብራቱ ባስር ይባላሉ። ተጎድቶ ደግሞ ሆስፒታል የገቡት ደግሞ አቡ ካሳ ይባላል። እነኚህ አራት ናቸው። ከከብቶቻቸውና ድጋሚ ደግሞ ከቤተሰቦቻቸው ጋር የተወሰዱት ደግሞ ሰለሙን ታዴ፣ ገብሩ ካሳ እና ንጋቱ ካሳ የተባሉ ሰዎች እነኚህ ደግሞ ከነ ከብቶቻቸው ተወስደው ነው። አሁን ያሉበትም አይታወቀው። ይሄ ብቻ አይደለም ታዲያ የዚህ ጥቃት ማን ዋና ተባባሪ ማን ነው ከተባለ፣ እንግዲህ ግድያውን የፈጸሙትም ያስፈጸሙትም የቀበሌው ሊቀመንበር የሆኑት አቶ ከድር ኢርቦሼ የሚባሉ በአክራሪ እስልምና በውሃብያ እምነት ውስጥ ያሉ ናቸው። እንግዲህ እኚህ ናቸው ታጣቂዎችን አስታጥቀው እሳቸው ከፊት እየመሩ በሊቀመንበር ደረጃ ማለት ነው። አቶ ከድር የተባለ ሰው ናቸው። የሊቀመንበሩ ትዕዛዝ ደግሞ ከወረዳው አስተዳዳሪ ይወርድላቸዋል። ሊቀመንበሩ ሄዱን ሄደ አደጋው እንዲያደርስ ይሄን እነኛ የክርስቲያን ቤተሰቦችን እንዲገል ደግሞ ትዕዛዝ የመጣለት ከወረዳው አስተዳደር ነው። እሳቸው አስገዳያችን፣ ዋናው የወረዳው አስተዳዳሪ ደግሞ ወይ ደግሞ ግድያው እንዲገደል ኦርደር ያደረገው ሰው ደግሞ አቶ ጣሂር አሚኖ ይባላል። ይህ ግለሰብ ማለት ነው ጣያ ሚኑ ይባለው ግለሰብ ይህ ግለሰብ እንግዲህ ከወረዳው ወደ ቀበሌው ትዕዛዝ አውርዶ የቀበሌው ሊቀመንበር ደግሞ ከፊት እየመራ ዋሃቢያት ቡን ይዞ ታጣቂዎች ይዞ ከፊት እየመራ እነኚህ ሶስቱ ክርስቲያኖችን የገደለው አንደኛውን አሰቃቂ ሁኔታ ደብድበውት ወደ ሆስፒታል የገባው ሶስቱ ደግሞ ከነከብቶቻቸው ወደ ጫካ ይዟቸው የገቡት በዚህ ሊቀመንበር በዚህ ዋና የዞን የወረዳው ኃላፊ ነው። ከዛ ኋላ ደግሞ የቀበሌ ሊቀመንበር ደግሞ ከድር ኢርቦሽ የሚባለው ሰው ደግሞ ውሃቢነቱን ተጠቅሞ ጭፍጨፋውን ፈጽሟል ማለት ነው። ከዚሁ ጋር እንደው ሳንርቅ የጀርመን ሀገረ ስብከት እንግዲህ መግለጫ አውጥቷል። ጥሩ መግለጫ ነው ያወጣው፣ ጠንከር ይላል። ምንም ቢሆን አትሊስት ይሻላል። የዚህ ሀገር ሊቀ ጳጳስ አባ ዲዮናስዮስ ይባላሉ። እሳቸው ናቸው ከዛ ሆነው ጠንከራ አድርገው በእንግሊዝኛ ለሚመለከቷቸው አካላት በሚገባቸው ቋንቋ እንዲረዱት አድርጉት። በነገራችን እኔ የውጭ ሀገር ሚዲያዎች ሰሙት አልሰሙት ያን ያህል እንጥላል ይቻል ምክንያቱም ናይጄሪያ ላይ እየተከሰተ ያለውን እያየ ነው። ናይጄሪያ በያንስ በቀን አስር ሰው ሳይገድልባት አይውልባት በእንግሊዝኛ ዜናዎች ይሰራሉ። እኛ ራሱ ስንረሯጥበት የነበርነ ሊለን ፔጅ ምናምን ነገር እንዲዘግቡ ስንላቸው ነበሯስ የናይጄሪያን ጉዳይ ይዘግባሉ። ግን ይታወቃል ማንም ሰው ፍንክች በጠቅላይ ሚኒስትር በፕሬዚዳንት ደረጃ ነው እየተዋሻ ያለው ምንም እየተፈጸመ አይደለም ብሎ የሚዋሻው ነገር፣ ግን ቀብራቸው ይታወቃል። ግድያቸው ሁለት መቶ ኦርቶዶክስ ክርስቲያኖች ታፍነው ከትምህርት ቤታቸው ከማደሪያ ትምህርት ቤቶች አዳሪ ትምህርት ቤቶች አሉ። በተለይ በዚህ ናይጄሪያ ላይ ብዙ አዳሪ ትምህርት ቤቶች አሉ። ከዛ ጭምር ነው ካሉበት እየተወሰዱ ሁለት ተማሪዎች መቶ ተማሪዎች ደግሞ እነዛ ደግሞ ራንሰም ሲጠይቁ ብር አምጡና ልጆቻቸው እንለቅላቸዋለን ብሎ ሲለው መንግስት ደግሞ ማንም ሰው ለነሱ ብር የሚሰጥ ካለ እሱ ራሱ ይሄን ያል ጊዜ ይቀጣል ብሎ ትእዛዝ ጭምር ያወጣ መንግስት ያለባቸው እና የክርስቲያኖች እልቂት ዓለም አቀፋዊ ይወቅ የኦርቶዶክስያን እልቂት የክርስቲያኖች እልቂት ሙስሊም ባለበት ሀብያ ባለበት በሙሉ ክርስቲያኖች አንገታቸው ለሰይፍ መዳረጉ የሚዘነጋ ነገር። ያን እንግዲህ የምታውቁት ነገ ጾመ ነቢያት ይገባል እና አርባ አምስት ቀን የምንጾመ ታላቁ ጾም ነው። ያቱም የገና ጾም ነው እና እስኪ ይህ ጾም የምንጾበት ምክንያት ምንድን ነው? መች ነው የምንጾመው? እንዴት ነው የምንጾም የሚለው ነገር ከአባቶች እና ከመምህራ ሰምተን እንመለስ።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 እግዚአብሔርን ለማነጋገር መቶ ዓመትስ ብንራብ እግዚአብሔርን ማነጋገር እኮ የነፍስ ጥጋብ እኮ ነው። እግዚአብሔርን ማየት እሱን መስማት፣ አጸም ዘይነብበኒ እግዚአብሔር አምላኬ ስማውቱ ይነብብ ሰላመ ለሕዝቡ እግዚአብሔር ንግግሩ ሰላም ነው። ልብን የሚያረጋጋ የእግዚአብሔር ንግግር የሞት ማሰሪያን የሚቆርጥ ነው። ጾመ ነቢያት መቼ ይገባል በሚለው ጉዳይ ላይ ሶስት አይነት የተሳሳተ ምልከታ አለ። ጾም መቼ ይገባል የሚለው ላይ እንግዲህ በቤተ ክርስቲያናችን ስርዓት መሰረት ጾሙ ሁል ጊዜ በዘመነ ማቴዎስም በዘመነ ማርቆስም በዘመነ ሉቃስም በዘመነ ዮሐንስም ሁል ጊዜ የሚገባው ህዳር አስራ አምስት ቀን ብቻና ብቻ ነው። ደግሞ ይላሉ ይሄ ጾም ሁል ጊዜ የሚገባው በአራቱ ዘመናት ሄዳር አስራ አምስት ቀን ብቻና ብቻ ነው። ከምን አግኝተው ሆነው ከታ መጣው ካላችሁኝ ምንጭን እነግራችኋለሁ። ይሄንን የሚለው መጽሐፉ ነው እኔ አይደለው። ቀደም እንዳልኳችሁ እንግዲህ የቤተክርስቲያናችን በጣም ታላቁ የስርዓት መጽሐፍ ፍትሃ ነገስት ነው። ፍትሃ ነገስት አንቀጽ አስራ አምስት ወውቱ ጾም ዘይቀድም እምልደት ይህም ጾም ከልደት የሚቀድም ነው። ወጥን ተዚያሁ መንፈቀ ህዳር መጀመሪያው የህዳር እኩሌታ ነው። መንፈቅ ማለት እኩሌታ ማለት ወፋሲካው በዓለ ልደት። ልብ በሉ ጾሙ ከልደት ቀድሞ የሚጾም ነው አለ። ጾመ ስብከት ጾመ ነቢያት እያለው ነው የሚገባው ደግሞ መቼ ነው አለ የህዳር እኩሌታ ነው። የህዳር እኩሌታ ስንት ነው? በአስራ አራት አይደለም አስራ ስድስት አይደለም ስለዚህ፣ መቼ ነው? አስራ አምስት ነው። ምክንያቱም እኩሌታ የሚባል ለሁለት ማካፈል ነው። ስለዚህ ሰላሳ ሲካፈል ለሁለት አስራ አምስት ነው የሚሆነው ስለዚህ በግልጽ በጣም ምንም አይነት በማያሻማ መንገድ ጾሙ ሁል ጊዜም የሚገባው በአስራ አምስት ነው መጨረሻው ደግሞ ባዓለ ልደት ነው ብሎ አስቀምጦታል ይሄ ፍታ ነገስቱ በሁለተኛ ደረጃ እንደው ፍታ ነገስቱ ውስጥ እኩሌታ ነው ያለ እኩሌታው መቼ ይሁን መቼ አልታወቀም ግራጋባል ካሉ ሰዎች ደግሞ ስንክሳራችን ግልጽ በሆነ መንገድ አስቀምጦታል ስንክሳር ህዳር አስራ አምስት ቀን የሚነበበው ብትመለከቱት በዚህች ቀን ብሎ በዚህች ቀን ብሎ ጾመ ጌና ወይም የልደት ጾም እንደሚገባ በግልጽ አስቀምጦታል። ስንክሳሩም ማንበብ ትችላላችሁ። በጥቂቱም እዚህ ላይ ለማቅረብ ሞክሬ ያለው ይሁት ይሄ ነው። ስንክሳሩ በደንብ አስቀምጦታል። በሶስተኛ ደረጃ እንግዲህ የተለያዩ ምልከታዎች በየዘመናቱ ይነሱ ስለነበሩ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስን ወስኗል። በ1980 ዓመተ ምህረት በብፁዕ ቅዱስ አቡነ ተክለ ሃይማኖት ዘመነ ፕትርክና ወይም እሳቸው ፓትርያርክ በነበሩበት ጊዜ ይሄንን ምልከታና እይታ ለማጥፋት ጾመ ነቢያት ሁል ጊዜ ነው ህዳር አስራ አምስት እንደሚገባ በቤተ ክርስቲያናችን ቀኖና አለ ማለት ነው። ስለዚህ ስንክሳራችን ህዳር 15 ቀን ካለ ትልቁ የቤተክርስቲያናችን ፍትሃ ነገስትን የህዳር እኩሌታ ብሎ 15 ቀን ካለ የቤተክርስቲያናችን ቅዱስ ሲኖዶስም በ1980 ዓመተ ምህረት ከወሰነ የኛ ድርሻ የተወሰነውን ስርዓት ይዞ መቀጠል እንጂ አዲስ ቀኖና መፍጠር አለ። ይሄ ጥርት ያለ የቤተክርስቲያኗ ትምህርት ነው። ሰዎች ግን በዚህ ዙሪያ ላይ ምን ይላሉ የሚለውን ስንመለከት አንዳንዶች ጾመ ነቢያት በሶስቱ ወንጌላውያን ማለትም በዘመነ ማርቆስ፣ በዘመነ ማቴዎስ እና በዘመነ ሉቃስ በአስራ ስድስት ነው የሚገባ ልብብ በዘመነ ዮሐንስ ግን ሀያ ስምንት ቀን ስለሚገደብ በአስራ አምስት ይገባል የሚሉ ሰዎች አሉ መነሻቸው ምንድን ነው ከተባለ በአስራ ስድስት እንደሚገባ መነሻ የላቸውም ፍታ ነገስቱም አይናገርም በአስራ ስድስት ይገባል ላይ ስንክሳርም ምንጭ የላቸውም ስለዚህ በአስራ ስድስት ብለው የሚናገሩ ሰዎች ፍጹም ስህተት ናቸው እኔ በጣም የገረመኝ ድፍረት ፍታ ነገስት ያሳተሙ ሰዎች በቅርቡ የታተመ አንድ ፍታ ነገስት አለና እሱ ራሱ ዘሩ የሌለው እዚህ ጋ አስቀምጭ ያላቸዋሉ ዘሩ የሌለው ዝም ብሎ ሀተታ ላይ ጾመ ነቢያት ከህዳር አስራ ስድስት እስከ ታህሳስ ሀያ ስምንት ቀን ነው የሚውለው ብሎ ተናግሯል ወይም ጽፏል። ሰው ይሄ በጣም ትክክል አለ። ቤተክርስቲያንንም መድፈር መስተካከል አለ። ፈጽሞ ስህተት ነው።